ኢስላም ጋብቻን በሶስት አይነት ይከፍለዋል። አንደኛ ግዴታ የሚሆንበት ጊዜ አለ። በስሜት የተጠቃ ሰው ጋብቻ አፈጽሞ ስሜቱን ማርካት ካልቻለ ለሐራም እንደሚጋለጥ ያመነ ወይም ወደዚያ አቅጣጫ እየሄደ መሆኑን የተረዳ ወንድም ሆነ ሴት ማግባት ግዴታው ነው። በሐላል ካልሸፈነው በሐራም ሊያስገድደው ይችላል። በሐራም ላይ ወድቃለሁ ብሎ ካመነ ማግባት ግዴታው ነው። ደሃ ከሆነ ምን ያደርገዋል? ማግባት ሌላ ኃላፊነት አለው። ምንድን ነው የሚሆነው ከተባለ እየኩኑ ፉቀራ ዩግኒሂሙላህ ደሃ ከሆኑም አላህ ያከብራቸዋል። ካልቻለ ካልቻለ የመጨረሻ ከእጆዳፍ እንኳን የሚለው ከሌለው በጾም ራሱን መቆጣጠርና ማድከም ያስፈልገዋል። ይሄ ወንድ ብቻ እኮ አይደለም ለሴትም እንዲሆነ